ኩላሊቱም ከኦቨር በላይ በስብሷል። ውስጥ ምንም የለም፣ አይችልም። ሰውነቱም አብጧል። እየተቆይታቸው መጣ። አሁንም ለነቢዩ ደወልኩና በጣም የታመመ ነው አልኩት። ደውሎ ነቢዩ ከሱ ጋ አወራና በጣም እምነት ከአንገትህ በላይ ነው። በደንብ ጸልይ፣ እምነትን አጠንክር፣ ትድን አለ። ከሰው በስም በስም ተጣብቶ ነው የአንተ በሽታ የተላለፈው ለአንተ በደምብ ጸልይ አለ። እሺ ብለን በቃ ከደም ነቢዩን ዲብሎ ጸልዮላት ካበቃ በኋላ አሁንም እንግዲህ እዛ ሆስፒታል ብዙ ቀን ቆይተናል። እዛ ያለ ለካ ዶክተሯ መታ ያንተ ኩላሊት ሁለቱም ተበላሽቷል ብላለ፣ እኔ ግን አልሰማው። ከዛ በጣም በጭንቀት ተናዶ በዛ አልጋ ላይ ተኝቶ ያለ በአፍንጫው ደም መጣ። ከሁለት ሌትር በላይ ደም በአፍንጫው ይፈሳል። ምን ነው እንደዚህ የምትሆነውላል። ምንም ልናገረኝ አልቻለ። ዶክተሩን ሄደን መጣ፣ ደሙን አሳየ፣ መድኃኒት ሰጠ፣ ምንም ለውጥ የለ። ከዛ አልጋ ላይ ገብቶ ተኛና አሁንም ቅድም ሁለት ኩላሊት ተበላሽቷል ብላኛለች። እኔ መፍትሄ የለኝም፣ ሟች ነኝ። ወይ ለልጅ አልሆንኩ ወይ ለአንቺ አልኩ አልሆንኩ፣ ለማንም አልሆንኩም፣ ሟች ነኝ አለች። አንተ ተስፋ አትቁረጥ፣ ትድን አለ። ምንም አንተ አትሞትም አልኩት። እምነትህን ብቻ ጠንከር፣ አትሞትም አልኩት ትል በጣም በቃ ተጠናንቆ እንግዲህ ነቢዩ ሁለት ሶስት ሄዶ ሆስፒታል ተመላልሶ ጸልዮለታል። የነቢዩ ባለቤት ራሱ አበዘ ሆስፒታል ስትገባ ልነጋ ስል ነው የምጨልመው። አትጨመቂ ነው አለች። እሺ ብዬ ተቀበልኩ። ነቢዩ ገባ ጸልየለት በቃ፣ እሱ ነቢዩ ስገባ ኖርማል ይሆናል። ደግሞ ሰወጣ ምግብ ለአስራ ለወር አይደል ምግብ በልታ አያልቅም ውሃም አልፎ አቅም በቃ ምንም የምጠቀመው ነገር የለም። መርፈና መድኃኒት ብቻ ነው የምጠቀጠቀው። ከዛ ያለን ነቢዩ ጠልዮ ሲመለስ ዶክተሮች ገብቶ አይቶ ሪፈር አሉ። ሪፈር ወደ ጥቁር አንበሳ አቅም ካላችሁ ከአንድ ሚሊዮን ብር በላይ ነው የምታከመው። ሪፈር እንድትወስዱ ተባለ። ወይ ማረሚያት እንግዲህ እሱ ውጭ ቢሆን በሰብ ይወስዳል በሰብ እንዶ እንዲወስድ አይፈቅዱም እነሱ በማረሚያ ተቋም ነው ያለው። ማረሚያ ነው ወስዶ ተባለ። ቶሎ ካልደረሰ ከዚህ እስከ አዲስ አበባ የሚያደርስ ኦክሲጂን ለእኛ የለም። ሰውነቱ ያብጣል፣ መተንፈስ አይችልም፣ ልሞት ይችላል። ቶሎ በል ተባለ። እሺ ብለን በቃ ተጠያየቅና ሩጫ። እንደዚያ ደበርኩም ያነ ሲያለቅስ፣ አሁንም ለነቢዩ ደወልኩት። ደወልኩና ማታ ነው። ይሄው ሪፈር ተብሏል፣ አዲስ አበባ ሊሄድ። ኧረ ምንም አይሆንም፣ አትጨነቅ። ብሄድም ተዝናንቶ ነው እንጂ የምመለሰው ምንም አይሆንም አለኝ። ከዛ ጸለየልኝ፣ አሜን እየተቀበልኩት። ከዛ ያ ሪፈር እንትን ማረሚያ ተቋም እንዲወስድ ተባለ። ሪፈሩን ማረሚያ ተቋም ይዞ እሱን ወሰደ፣ በፖሊስ ታጅቦ ሄደ። ከሄደ በኋላ በሽታውን ሲያዩ ሰውነቱ አቅጧል፣ በጣም ታሟል። ብርም በቃ ከመጠን በላይ ሲሆን፣ እኛ እናሳክምም። ከፈለጋቸው ሳክሙ መልሳችሁ ውሰዱና ይሙት ተባለ። ከዛ በቃ የእሱ ቤተሰቦች ተጨነቁ። ምን ያድርጉ? የእሱ ወንድሞች ሁለቱ ተጨነቁና ወደኔ ደወሉ። መልሳችሁ ውሰዱ ተብሏል። ምንድን ነው ምናደርጓል? እሺ እኔ አቅም ያለኝ ያን ሁሉ ብር ለእኔ የለም። ለእኔ ለምንድን ነው የምትደውሉት? ምን ላድርግ እንደ በተቻለኝ አቅም ቸርች ሮጣለሁ፣ አገልጋይ ያሉት ቦታ ሄጄ አጸልያለሁ፣ ምንም ምን አቅም የለኝም ብዬ መልስ መለስኩት። ከዛ በቃ ልሞት ነው በትሽን አዘጋጂ እንግዲህ፣ በጣም ሰውነቱ አጥቷል፣ ደክሟል ነው የሚሉት። በትሽን አዘጋጂ ያለ አንድ ማታ አረስተ ደውሎ በትሽን አዘጋጁ አዘጋጂ መልሰን ልናመጣ ነው አሉ ሲሉኝ፣ በቃ ጌታዬ፣ ማታ አልተኛውም፣ ፊት ለፊት ሄዳለሁ፣ ጓዳ ገባለሁ፣ ተንበርክኬ ስጸልይ እነ ያላንዷት ልጅ አላሳድግም ብዬ ስጸልይ ስማገስ ስማገስ ለነገ ደግሞ ድምፁን አሰማልኝ። ደውሎ ዴና ነኝ ልጅ ዴና ነው እንደምና ምናለት እሺ ብዬ በቃ ዴና ከሆንክ እኔም እየጸለኩ ነው። አንተም ንሳ ግባ ንሳ ብቻ ግባ ነው ምባለው አገልጋይ ሁሉ ንሳ ግባ ይላል። አንተም ንሳ ግባ እግዚአብሔርን በድ ያለው ሰዎቹን ሰዎችን በድ ያለ አንችል ማነው ሰው በድ ያለው ብለህ ንሳ ግባ ብዬ ለመንኩ። እሺ ብሎ ንሳ ገባ። ከዛ ቤተሰቦቹ ተጠያየቁና እንደገና ጳውሎስ ሆስፒታል አስገቡ። አስገብቶ ያሉ ያሉ በሽታው ኩላሊቱም ከኦቨር በላይ በስብሷል፣ ውስጥ ምንም የለም፣ አይችልም። ሰውነቱም አብጧል። እየ ተቆይታችሁ አመጣችሁ? አይ በኛ አይቻልም። በማረሚያ ተቋሚ ስላለ እኛ በግድ አወጥተን ማምጣት ስላልቻልም ነው የቆየነው። ብሩስ በዛ ይሁን መልሱ ሲባል ነው በራሳችን አቅም እግዚአብሔርን ተማምነን ነው ያስገባናል። አቅም አላችሁ አሉ ዶክተሮቹ ሲሉ፣ ያው እንግዲህ እግዚአብሔርን ተማምነን እግዚአብሔር ይቅደም ብለን ነው ብሎ አስገቡ። እያለ እዛ እያከሙ እያከሙ እያሉ ኩላለን ሰላሳ ስድስት ነጥብ ማለት በጣም ከባድ በቃ መዳን የማይችል ማለት ነው። እንግዲህ ይሄ ብገባ አይድንም ብሎ ራሱ ዶክተሮቹ እምቢ ብለዋል። ከዛ እንትን አልኩ ወደዚህ ስቅለት እለታ ኦፕራሽን ልደረግ ቱቦ ተደርጎ ልታጠብ ነው ኩላሊቱ ተባለ። እዛ ይዛ ያለው አንዱ ወንድሚው በገታ ነበረ። ወደ እኔ ደወለና ወደ አገልጋዩ ቶቶደው ያለኝ በአሉን ሁለት ቀን አድጎ ስቅለት እለታ ማለት ነው። ለነቢዩ ስደውል መድረክ ላይ ሆኖ አሉን አሰማኝ። እነ ነቸርቻ አልመጣው፣ በቃ ዘጋውና መልሼ ደወልኩን። ነቢዩ መድረክ ላይ ነው፣ ስወርድ እንደምንም ለእኔ ይደውላል አለው። ወርዶ ስለምደውል ተረጋጋ አልኩት። አይ እሱ ከጸለይ በኋላ ይግባ ብዬሽ ነው አለ። አው ይሁን ችግር የለም አልኩት። ይደውላል አልኩት። እሱም እንደወጣ እግዚአብሔር ዘመኑን ይባርክ፣ ወዲያው ለኔ ደወለልኝ። ሱቅ ነበር ያለሁት። ደውሎ ምነው አበዛሽ አለኝ። እንደዚህ እንደዚህ ባለቤቴ በቃ አሁን ኦፕራሲዮን ሊደረግ ነው ተብሎ ነው እንግዲህ፣ ቱቦ በአንገት ነው የገባው። ስልክ ብኖር ላሳያችሁ ነባት። በአንገት ነው ቱቦ የሚገባው፣ በአንገት ገብቶ የምታጥሩ ቱቦ እየገባ ልቡን ብነካ ሟች ነው። ብቻ እግዚአብሔር ከረዳ ይተርፋል። በእናንተ ሃይማኖት በደንብ ጸልዩ ብሎ አስፈርመዋሉ። ከዛ ነቢዩ ጋር ደወልኩ። መልሶ ደውሎ ምን ነው አለኝ፣ እንደዚ እንደዚ ነው አልኩት። አራት ዙር ለአንት ለደወለ ሰው ተሽሯል ተሽሯል ተሽሯል፣ በይ ሌላ ነገር ሳታወሪ አለኝ። እሺ ብዬ ተቀበልኩና ደወልኩለት። እሱ ደግሞ የአራት ዞር እንደነገረኝ ነገርኩለት። እነሱም እዛ ሆስፒታል ሆነ አሜን አሜን ብሎ ተቀበሉ። እሱም ገባ፣ እዛ ኦፕራሽን ክላስ ገባ። ገብቶ በቃ የመትረፍ ዕድል የለው፣ የመጨረሻ እድል ላይ ሆኖ ቱቦም ልቡን ሳነቀም ምንም ሳይ ቀረበ ኢየሱስ ምን ምንድነው? እናንተ ሃይማኖት እስከ ምን ባል ተርፎ ወጣ ተርፏል ተብሎ ተደወለልኝ። በዓሉም በደስታ እዚ ቸርች ነው ያልኩት። በዓሉም በደስታ አሳለፍኩ። ምንም ሳይሆን እሱም እየደወለልኝ ድኛለሁ በቃ እያለ ዶክተሮቹ፣ እናንተ አካባቢ በእናንተ ህ እምነት ሂዳችሁ መስክሩ፣ ታምር ነው በሱ ደረጃ የደረሰ ሰው ተርፎ አያ ብሎ እያሉ ይሆ እኔም እዚህ ደርሼ እግዚአብሔርን አመስግኑልኝ። አሁን ደግሞ በቀን በቀደም ባለፈ በቀን አምስት ነበረ፣ የይግባኝ የጠየቀው የእሱ ቀጠሮ ማለት ነው። እኔ የዛሬ አስራ አራት ማታ ቸርች አልመጣሁም። ጓደኛዬን ታውቃላችሁ ትዕግስት መታለች። እዚህ አዋጅ እየተነገረ ማረሚያ ተቋም ያለው ነፃ ይውጣ፣ በነገር የተያዘ ነፃ ይውጣ ሲባል እግዚአብሔር ወይ ተካ ነፃ አውጣ፣ ተካ ነፃ አውጣ ብላ እየተቀበለች ነበር። ከዛ ሄዳ አበዘ እዚ እዛ ሃይማኖት እየጸለየ እንደዚ ስል ተካን እያልኩ ያልኩ ተቀብያለሁ። አበዘ ታያለች ይሄ ለሱ የመጨረሻ ቀን ነው የሚሆነው ብላ ነገረች። እሺ ይሁን፣ እንግዳ እግዚአብሔር ካለ አልኩትና የይግባኝ ቀጠሮ ላይ ገባ። እኔም መልኩት ችሎት ቦታ እሱም አለ ገባ። እንግዲህ ታዳሚዎቹም ተቀምጠዋል። ከዛ እኔ በቃ አራት ሶፍት ነቢዩ በሌላ ነገር ሰጥቶኝ በምስጥር ክስ ደብቄያለሁ። ከዛ የአንቺን ነገር ሲሆንልኝ ይመሰክራለሁ ብዬ ነው ያስቀመጥኩት። ከዛ የአንቺን ሶፍት ከምስጥር ክስ አወጣውና አራት ዙር አራት ክስ ነው የተከሰሰው። ነገሩ ተገለበጠን፣ ነገሩ ተገለበጠ፣ ነገሩ ተገለበጠ። ያል ያ እዛ ችሎት ቦታ ላይ አንት ናዳኛፊት ከዛ ዳኛ ፊት አልኩና ብቻ ነ እሱ ዳኛዎቹ የሱን ነገር ነው የሚያነቡት። ግራ ገባል። አሁን ይሄልት እንደገና ወይ ብፈረድ ወይ አንድ ነገር ብጨመርለት በጣም ይታመማል። አሁንም ጭን ጭን የበሳሁት ነገር ያኔ ጭንቅላቱ ለቆ ነበር። እነሱም አይተዋል። ጭንቅላቱ በሽታ በቀትላል ጭንቅላቱ ኖርማል አይደለም። ከኋላ ነው ገና ስጸልይ ከደንትን ካለ በኋላ ነው ኖርማል። አሁን ነው ኖርማል የሆነው። እንደገና ያ በሽታ ከተነሳ ሰብዬ እሱ ዳኛዎቹ የሚያነቡትን በትክክል ግን አልሰማሁም። በድንጋጤ ውስጥ ነው ያለው። ያን ሶፍት ውስጥ ጣልኩና የመጨረሻ ላይ እሱ እኔን አይቶ እንዲህ አለኝ፣ አልቋል አለኝ። ስለኝ በጣም ደነገጡት። ምንድን ነው የሚለው ብዬ ውጭ ወጣውና ልወጣ ነው አለቀኳለ ዳኛውም አንድ ዓመት ከስድስት ወርና ነው የአንድ ሺህ ብር ቅጣት ብቻ የታሰረው በቷል። ዛሬ ወጣም ጨርሽና ይውጣ አለ። ሞሶ አእምሮ ነው የታመን ክብር ጨምሩ ለየሱ እዛ ያን ወጣ ይሄን ሁሉ ችግር አሳልፈ እግዚአብሔር እዚህ አበልቶኝ ዛሬ የልጅ አንድ ዓመት ልደት ነው። እግዚአብሔር ይመስገን። አሁንም